ሰላም ወዳጆች፣ መቼም በእኛ ሀገር አሁን አሁን እየተለመደ የመጣው አንዱ ሲገነባ ሌላው በጎን በኩል ደግሞ ማፍረስና በህዝቦች መካከል ጭቅጭቅ፣ አለመግባባቶች፣ ጥርጣሬ እንዲፈጠሩ ጥላቻ እንዲበዛ የሚሰሩ ሰዎች እዚህም እዛም ማየቱ ነው። እውነት ለመናገር እኔ ምን ሊባሉ እንደሚችሉ እንዴት መፍትሄስ እንደሚሰጥ አንዳንዴ ግራ ይገባቸዋል ዝም እንዳትሉ፣ እነሱ በየሚዲያ የሚያወሩት ነገር የሚቀሰቅሱት ነገር በሶሻል ሚዲያ ሁም በሌላ ባገኙት አጋጣሚ በየመድረኩ የሚያወሩት ነገር መሬት ላይ ወርድና ሰው ህይወቱ ይጠፋበታል፣ ንብረት ይወድምበታል፣ ብዙ ውጥንቅጥ ነገሮች ይፈጠራሉ። አሁን ፈጣሪ ያሳያችሁና አንዲት በጣም ብዙ ነገር ለቤተሰቧም ለሀገሯ የሚጠበቅባት ወጣት ልጅ ህይወቷ ማለፉን እና ከዛም ያው ወዳጆቿ ቤተሰቦቿ በተገኙበት ሥላሴ ቅድስት ሥላሴ ካቴድራል ቤተክርስቲያን መቀበሯን ታውቃላችሁ። ስሟም ቀነኒ ይባላል። በዚህ ዙሪያ ላይ እኔ ላይቭም ከብቼ ትላንት በቀደም አላውራም ብዬ ነበር። ትንሽ አውርቻለሁኝ። ከሰዎች ጋርም ተነጋግረናል። አንድ ሰው በዚህ በወጣቷ ዙሪያ ወጥቶ አንድ ነገር ሲናገር ሰማሁት። ይህ ሰው እንደምንቺ ልጅ ሥላሴ ካቴድራል ትቀበራለች ብሎ አለ። ፊቱ፣ ንግግሩ፣ ኢንቴንቱ በጠቅላላ በእውነቱ በጣም ያስጠላል። ለእምነቱ ተቆርቁሮ ይሄንን አታሟላም እምነቱ ማሟላት በእምነቱ ማሟላት ያለባትን ነገር አታሟላምና እዛ መቀበር የለባትም ብሎ እምነታዊ ትንተና ሰጥቶ ቢሆን ኖሮ ያባት ነው። እሱን ይዘን አዋቂዎችን እንጠይቅና እውነትም እቺ ልጅ እዛ መቀበሯ ልክ አልነበረም ልንል እንችላለን። የእሱ ኢንቴንት ወይም ኢንቴንሽኑ እንደዛ አልነበረም። ፖለቲካዊ ኢንቴንት ነበረው ይሄ ሰውየ ሲናገር ከእምነት ይልቅ ንግግሩ፣ ሁኔታው ስላለ ሕይወቷ ገና በልጅነቷ ስላለፈው ስለ ቀነኒ አልተጨነቀም እና ነፍሷን ይማር እንኳን አላለም። ሰምታችሁ ከሆነ የሚናገርበት ቶን በጣም ያስጠላል። በጣም ያስጠላል። ነውረኛና ነውር የሆነ አይነት አነጋገር ነበር ሲናገር የነበረው እና በዚህም በርካታ ሰዎች የሆኔን ጨምሮ ቪዲዮን እየተቀባበሉ ነውረኛነቱን ሲናገሩ ነበር። ይሄ የተከበረችው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፍላጎትም አላማም አይደለም። ይህ ሰው እዛ ቤተክርስቲያን ውስጥ ኃላፊነት አለውም ብዬ አላስብም። መጽሐፉን አቃለሁ ወይም የቤተ ክርስቲያኗ አንዷ አባል ነኝ ብሎ ሊሆን ይችላል በዚህ ደረጃ የለፈለፈው። ሁለተኛ ደግሞ ቤተ ክርስቲያኗ ፈቅዳ የሚመለከታቸው ሰዎች አምነውበት ያችን ሁለት ሜትር ማት ሞላ ቦታ ላይ የተቀበረችው ልጅ በሷ ቀንቶ ሌሎቹ ለቤተክርስቲያኑ ክርስቲያኑ ሲጋደሉ የነበሩ ሰዎች ወይም ሲለፉ የነበሩ ሰዎች እዚህ አይቀበሩም፣ እሷ እንዴት እዚህ ትቀበራለች ብሎ ሲናገር፣ በእውነቱ ያማል፣ ያሳፍራል። እንዲህ ያለውን ስራ ሰርተው ወይም ለቤተ ክርስቲያኗ በጣም ደክመው እዛ ያልተቀበሩ ካሉ እሱን በወቅቱ መተቸት ነበረበት፣ ወይም ደግሞ ለምን ብሎ መጠየቅ ነበረበት። ለምንድነው ከቀነኒ ጋር ልክ ቀነኒ አዱኛ ዋቆ ስትሞት ወይ ነዛ ሰዎች ጉዳይ ትዝ ያለው? በርካታ ሰዎች እኮ እዛ ተቀብረዋል። በርካታ ሰዎች እዛ ተቀብረዋል። ለምንድን ነው የእሷ ጊዜ ከእንቅልፉ የባነ ነው? ይሄ ሰውዬ ለምን ማነጻጸር እስፈለገ? ምንድን ነው ፍላጎቱ? በእርግጠኝነት ከሁኔታው የሚነበበው ኦሮሞ መሆኗን እዛ መቀበሯን የጠላ ይመስለኛል። ከእንዲህ ያለ ነገር እንውጣ ሰዎች፣ ከእንዲህ ያለ ነገር እንውጣ። የተከበረችዋን ቤተ ክርስቲያን ትልቅ ውለታ ያለብንን ኢትዮጵያን በመገንባቱም ይሁን በሰላሙም ጊዜ በጦርነት ጊዜም ኢትዮጵያን በመጠበቁ ዙሪያ ብዙ ስራ የሰራችው ከእምነቱም ውጭ ማለት ነው። ሀገርን ከጠላት በመጠበቁም ባድዋ ጊዜ ታቃላችሁ፣ በጣለያን ወረራ ጊዜ ናቡነ ቡነ ጴጥሮስን ታቃላችሁ። ስንት ጠንካራ የቤተ ክርስቲያኗ ሰዎች የወደቁባትን አገር እና በዚህም ስሟ ከፍ ብሎ የሚሰማን ቤተ ክርስቲያንም ሳናቅ እንድንወቅስ እያደረገን ነው። በእርግጥ ምንም አይነት ግንነት እንደሌለው ይሰማኛል፣ ከንግግሩም ከሁኔታው ቤተ ክርስቲያኗም ሂድና እከሌን እንዲበልልኝም አላለችውም ብዬ መቶ በመቶ መናገር መመስከር እችላለሁኝ። እኔ ሰውየ ማን እንደሆነ ባላቆም እዚህ ቪዲዮ ላይ ከማየት ውጭ፣ በእርግጥ ከዛ በፊት በርካታ ወሬዎችን ሲያወራ እንደነበረ በየሚዲያ እየዞረ ሰምቻለሁ። የሆነ ሆኖ ስለዚህ ሰው ይሄ ያነሳውበትና የተናገርኩበት ዋናው ምክንያት እንዲህ ያሉ ሰዎች ማህበረሰቡ ውስጥ ወዳጅነትን ወንድማማችነትን ለመሸርሸር የሚንቀሳቀሱ ናቸውና አንድ ሊባሉ ይገባል። በተለይ ምናልባት በየቤተ ክርስቲያኑ በየአጥቢያ ቤተ ክርስቲያን ሄዶ የሚያስተምር ከሆነ ቤተ ክርስቲያኗ ይሄ ሰው በመድረኳ ላይ እንዳይገኝ ልታደርግ ይገባል። እንደ ምእመን የትም ቦታ ሄዶ መጸለይ ምን ማለት ይችላል። ነገር ግን ህዝብን እንዲያለ ሰው ጥሩ ተምሳሌ ስላልሆነ ማስተማር የለበትም። እውቀቱ ካለው ምናልባት የቤተ እምነቱ ወይም የቤተ ክርስቲያኗ እውቀት ቢኖረው ይሄንንም አይናገርም ነበር። እና ቀነኒ በቅድስት ሥላሴ ቤተ ክርስቲያን ካቴድራል በመቀበሯ እንዲህ የተንገበገበ ሰው ምን አይነት ዜጋ ነው? ኢትዮጵያዊ ነው? ይሄ ሰው እውነት ለቤተ ክርስቲያኗ አስቦ ነው? እውነት ከዛ በፊት ላረፉ ወንድሞቻችን ወይም የእምነት አባቶች እዛ ያለመቀበር አሳዝኖት ነው? ኖ ይሄ የፖለቲካ ፍላጎት አለው። ስለዚህ እኔ እንደው ሁላችንም እንዲህ ያሉትን ሰዎች በህዝቦች መካከል በእምነት መካከል መርዝ የሚዘርቡትን ሰዎች አንድ ልንላቸው ይገባል። ይሄም ሰው ሊወገዝ ይገባል። በተለይ በቤተ ክርስቲያኗ የትምህርት ቦታ ተገኝቶ ጥሩ አርአያ ስላልሆነ አርአያ ሊሆንም ስለማይችል እንዳያስተምር፣ የሚያስተምር ከሆነ መታገድ አለበት። ከዛ በተረፈ ሌሎቻችን ደግሞ ልክ የቤተ ክርስቲያኗ ሰው ሆኖ ቤተ ክርስቲያኗ እንዲበል እንዲሁም ቤተ ክርስቲያኗ እንወቀ ሰው አብዛኛውን አይታችሁ ከሆነ መስሏችሁ ያልሆነ አይነት ሀሳብና ንግግር ውስጥ የገባችሁ ካላችሁ ከዚህ እንድትታረሙ ነው። ይህም ቪዲዮ የሰራው ቤተ ክርስቲያኗማ ወዳ ፈቅዳ ልክ ነው ብላ እቺን ምስኪን ወጣት ልጅ እዛ ቤተክርስቲያን ወይም ቅዱስ ሥላሴ ካቴድራል ቤተክርስቲያን እንድትቀበር አድርጋለች። ክብር ይገባታል ለኦርቶዶክስ ተዋሕዶ ቤተክርስቲያን። እነዚህ ግን እዛ ስር ተደብቆ ለመነገድ የሚፈልጉ ሰዎች አንድ ሊባሉ ይገባል። ለማለት ያክል ነው። ቴንኪው አመሰግናለሁ። ሼር አድርጉና ለሁሉም ይድረስ። ገለቶማ